ነገ ለመካከለኛው ምስራቅ እጅግ ወሳኝ ቀን ነው። ትራምፕን ጨምሮ ከሀያ በላይ የዓለም መሪዎች የሚሳተፉበት ጉባኤ በግብፅ የሚካሄዳል። በነገው ለተሰኘው ግብፅ የቀይ ባህር ሪዞርት ከተማ በሆነችው ሻርም ኤልሼክ የጋዛ ጦርነት በዘላቃዊነት ለማስቆም ያለመ ዓለም አቀፍ ጉባኤ እንደምታካሂድ የፕሬዝዳንቱ ቃል አቀባይም አስታውቋል። በሻርም ኤልሼክ የሚካሄደውን ጉባኤ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የአሜሪካዎቻቸው ዶናልድ ትራምፕ በጋራ እንደሚመሩት የግብጽ ይፋዊ መግለጫ አመልክቷል። ታዲያ የነገው ጉባኤ ምን ይዞ ይመጣል የሚለው አጓጊ ሆኗል። በዕለቱ የምንመለከተው ቀዳሚው አጀንዳችን ነው። ፍልስጤማውያን ወደ ፈራረሱ መኖሪያቸው እየተመለሱ ይገኛሉ። እስራኤልና ሐማስ የተኩስ አቁም ስምምነት መተግበሩን ተከትሎ በአስር ሺዎች የሚቆጠሩ ፍልስጤማውያን ወደ ፈራረሱ መኖሪያ ቤታቸው መመለሳቸውም ጀምሯል። ከሜዲትራኒያን የባህር ዳርቻ በሚገኘው አሯ ጎዳና በርካታ ሰዎች በእግራቸው ወደ ሰሜናዊ ጋዛ ሲተሙ መታየታቸውን የዘገበው ሮይተርስም ነው። ዝርዝር መረጃውን ይዘንላችኋል፣ እናስደምጣችኋለን። የመጨረሻው ዝርዝር ይፋም ሆነ ስልሳ የሚሆኑ የሐማስ ታሳሪዎች ብቻ የሚለቀቃሉ። 195 የሐማስ ታሳሪዎችን የመፍታት ሂደትም ተጠናቋል። ነገር ግን ስልሳ ያህሉ ብቻ እንደሚለቀቁ እርግጥ መሆኑን የእስራኤል ሚዲያም ዘግቧል። የእስራኤል የደህንነት አገልግሎት ሺን ቤት ወደ 100 የሚጠጉ ስሞችን ውድቅ ያደረገ ሲሆን የአምስት ታዋቂ መሪዎችን ከዝርዝር ውስጥም አስቀርቷል። ሌላኝ የምንመለከተው ጉዳያችን ነው። የእስራኤል ጦር በጋዛ ቀሪ የሐማስ ዋሻዎችን ያወድማል ሲል የእስራኤል መከላከያ ሚኒስተር ማስታውቋል። የተግባር የሚከናወነው ታጋቾች ከተለቀቁ በኋላ በዓለም አቀፍ ኃይሎች እገዛ ይሆናል ሲሉ እስራኤል ካትዝም ተናግረዋል። ሚኒስተሩ በስምምነቱ የጋዛን ወታደራዊ ኃይል ማስወገድና ሐማስን ትጥቅ ማስፈታት መርህ ዋና ነጥብ ነው ብለዋል። ታዲያ ተግባሩን በምን መልኩ ይከወናል የሚለው ዝርዝር መረጃ እናስደምጣቸዋለን። ሐማስ በጋዛ ተዋጊዎቹን ማሰማራትም ጀመረ። ሐማስ ወደ 7000 የሚጠጉ የጸጥታ ኃይሉን በቅርቡ በእስራኤል ወታደሮች የተለቀቁትን የጋዛ አካባቢዎችን ለመቆጣጠር በድጋሚ መጥራቱን ከሀገር ውስጥ የተገኘው መረጃም አመልክቷል። ቡድኑ ወታደራዊ ልምድ ያላቸውን አምስት አዳዲስ ገዢዎችንም ሾሟል። አንዳንዶች ቀደም ሲል በታጣቂ ክንፍ ውስጥ ብርጌዶችን ይመሩ የነበሩ መሆናቸውም ተገልጿል። ዛዚ የተላለፈው በስልክና በጽሁፍ መልእክቶች ሲሆን አላማውም ጋዛን ከህገወጥና ከእስራኤል ተባባሪዎች ለማጽዳት እንደሆነም ታውቋል። እስከ መጨረሻ አብራችሁን ስትቆዩ ሙሉ መረጃውን እናደርሳቸዋለን። ሰላም ጤና ይስጥልን፣ ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምንቆያችሁን፣ ከዚህ በላይ በአጭሩ ያስደመጥናቸውን ዘገባዎች በዝርዝር እናደርሳቸዋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን ትራምፕ ነገ በግብፅ በሚካሄደው ጉባኤ ላይ ይሳተፋሉ። በነገው ዕለት ሰኞ ግብፅ የቀይ ባህር ሪዞርት ከተማ በሆነችው ሻር ኤልሼክ የጋዛ ጦርነት በዘላቂነት ለማስቆም ያለመ ዓለም አቀፍ ጉባኤ እንደምታካሄድ የፕሬዝዳንቱ ቃል አቀባይ ማስታውቋል። በጉባኤው ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ ከበላይ የዓለም መሪዎች ይሳተፋሉ ተብሏል። በሻርም ኤልሼክ የሚካሄደው ጉባኤ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እና የአሜሪካቻቸው ዶናልድ ትራምፕ ጋር እንደሚመሩት የግብጽ ይፋዊ መግለጫም አመልክቷል። ጉባኤው አዲስ የቀጠናዊ ደህንነት መረጋጋት ምዕራፍ ለማጽናት አልሞ የተዘጋጀ መሆኑም ተጠቁሟል። ይህ በእንዲህ እንዳለ እስራኤላውያን በቴልአቪቭ አደባባይ በመውጣት ፕሬዝዳንት ትራምፕን አመስግኗል። በመቶዎች የሚቆጠሩ እስራኤላውያን በቴልአቪቭ አደባባይ በመውጣት የአሜሪካውን ፕሬዝዳንት ዶናልድ ትራምፕንም አመስግኗል። እስራኤላውያኑ አደባባይ የወጡት በአማስ ቁጥጥር ስር የሚገኙ ታጋቾች ከመለቀቃቸው አስቀድመው ነው። አደባባይ ለወጡ እስራኤላውያን ንግግር ያደረጉት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ታጋቾች ወደ ቤታቸው ይመለሳሉም ብሏል። ዊትኮፍ አክለውም በጋዛ ተኩስ እንዲቆምና ታጋቾች ወደ ቤታቸው እንዲመለሱ የሚያደርገው ስምምነት እንዲደረስ ፕሬዝዳንት ትራምፕ በማድረጋቸውም አመስግኗል። የፍልስጤም ባለሥልጣናት ባለፉት ሁለት ቀናት ብቻ የእስራኤል ጦር አካባቢውን ለቆ መውጣቱን ተከትሎ 500 ሺህ ነዋሪዎች ወደ ፈረሳቸው ሰሜናዊ ጋዛ መመለሳቸውም ተናግረዋል። ይህ በእንዲህ እንዳለ ግብጽ ጦርነቱን ሊያስቆም ይችላል የተባለውን ስምምነት ከፍጻሜ ለማድረስ ሰኞ እለት ጉባኤ እንደምታካሄድ ማስታወቃለች። በጋዛ የተኩስ አቁምና ታጋቾችን የማስለቀቅ ስምምነት ሐማስ 48 ታጋቾችን ለመልቀቅ 72 ሰዓት የተሰጠው ሲሆን ይህም ሰኞ እለትም ያበቃል። ከፍተኛ የሐማስ ባለሥልጣናት የሆኑት ኦሳማ ሐምዳን ለኤኤፍፒ እንደተናገሩት በስምምነቱ ላይ እንደተፈረመው የእስረኛ ልውውጥ ማድረግ የሚጀመረው ሰኞ ማለዳም ነው። እናም በዚህ ረገድ ሌላ ምን አዲስ የተፈጠረ ነገር የለም ብለዋል። አክለውም በስፍራ የሚገኙ የሐማስ ታጣቂዎች የእንቅስቃሴው መሪዎች የእስረኞች ልውውጥ የሚደረግበትን ስፍራ አላሳወቁም ብለዋል። መስከረም 26 2016 ዓመተ ምህረት የቤተሰብ አባል የተገደለበትና የታገተበት አቪቫ ብሮን ለቤቤሲ መለቀቃቸውን ለማህበረሰቡ በጣም ጠቃሚ ነው ያለዚያ ሕይወታችን ዳግም መጀመር አንችልም ብለዋል። እህቶቼና ሁለት አማቾቼ ተገድለዋል። ሰባት የቤተሰብ አባላቶችም ታግተዋል። ታላቅ እቴ ልጇ የልጇ ልጅ ታግተዋል አራት የቢኤሪ አባላት ማህበረሰብ አባላት አስክሬን በጋዛ ነው ያለው በጋዛ በሐማስ በሺዎች የሚቆጠሩ ተዋጊዎችን ጠርቶ በቅርቡ የእስራኤል ጦር ለቆ የወጣባቸውን አካባቢዎች እንዲቆጣጠር ማዘዙን ምንጮችም ተናግረዋል መረጃችን እንደቀጠለ ነው ፍልስጤማውያን ወደ ፈራረሱ መኖሪያቸው እየተመለሱ ይገኛሉ ምንም ቤት የለም ሁሉም ወድሟል እስራኤል ሐማስ የተኩስ አቁም ስምምነት መተግበሩን ተከትሎ በአስር ሺዎች የሚቆጠሩ ፍልስጤሚያን ወደ ፈራረሱ መኖሪያ ቤቶቻቸው መመለስ ጀምሯል ተባለ። ከምድትራንያን የባህር ዳርቻ በሚገኘው አውራ ጎዳና በርካታ ሰዎች በእግራቸው ወደ ሰሜናዊ ጋዛ ሲተሙ መታየታቸውን የዘገበው ሮይተርስም ነው። በጋዛ ሰርጥ ትልቋ የፍልስጤም ከተማ የሆነችው ጋዛ እስከ አርብ ድረስ የእስራኤል ጦር ኢላማ ሆና መቆየቷም ይታወቃል። የጋዛ ሲቪል ሰዎች መከላከያ ቃል አቀባይ መሐመድ ባስል የተኩስ አቁሙ ተግባራዊ ከሆነ ወደ 200 ሺህ ገደማ ፍልስጤምያን ወደ ሰሜናዊ ጋዛ መመለሳቸውንም ገልጿል። በጋዛ ከተማ ሼክራድዋን የተባለ አካባቢ ነዋሪ የሆኑት ኢስማኤል ዛይዳ ፈጣሪ መስገን ቤቴ እንደቆመ ነው ሲሉም ተናግዷል። ነገር ግን አካባቢ ወድሟል፣ የጎረቤቶች ቤቶች ፈርሰዋል፣ አጠቃላይ መንደሩም የለም ሲሉ ከተፈናቀሉበት ሲመለሱ የጠብቃቸው ነው አስረድቷል። ማዲስ አቅ ላይ የተባሉ ሌላ ፍልስጤማዊ እስራኤልና ሐማስ የተኩስ አቁም ላይ መድረሳቸው እንደተሰማ ቤተሰቦቻቸው ወደ ጋዛ ከተማ ለመመለስ እንደተወሰኑ ገልጿል። ምንም ቤት የለም ሁሉም ወድሟል ያሉት ማዕዲን ነገር ግን ፍርስራሹም ላይ ቢሆን ቤታችን ወደ ነበረበት መመለሳችን ደስ ብሎናል። ይህ ታላቅ ደስታ ነው። ለሁለት ዓመት ከአንድ ቦታ ወደ ሌላ እየተፈናቀለን ስንሰቃይ ነበርን ብሏል። ወደ ቀጣዩ መረጃችን ተሻገረን። የመጨረሻው ዝርዝር ይፋ ሆነ። 60 የሚሆኑ የሐማስ ታሳሪዎች ብቻም ይለቀቃሉ። 195 የሐማስ ታሳሪዎችን ለመፍታት ሂደትም ተጠናቋል። ነገር ግን ስልሳ ያህሉ ብቻ እንደሚለቀቁ እርግጥ መሆኑን የእስራኤል ሚዲያዎችም ዘግቧል። እስራኤል የደህንነት አገልግሎት ሺን ቤት ወደ 100 የሚጠጉ ስሞችን ወድቅ ያደረገ ሲሆን የአምስት ታዋቂ መሪዎችን ከዝርዝር ውስጥ ማስቀርቷል። እንዲፈቱ ስማቸው የተዘጋጀው ፍልስጤማያን እስረኞች የእድሜ ልክ እስር የተፈረደባቸውን ብቻም ያካትታል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛ እቅድ ለሚቀጥለው ምዕራፍ ስምምነት ላይ መደረሱን ያስታወቁ ሲሆን ታጋቾች ሰኞ እንደሚመለሱም አረጋግጠዋል። መረጃችን እንደቀጠለ ነው። የእስራኤል ጦር በጋዛ ቀሪ የሐማስ ቦታዎችን ያወድማል ሲል የእስራኤል መከላከያ ሚኒስትር አስታውቋል። ይህ ተግባር የሚከናወነው ታጋቾች ከተለቀቁ በኋላ በዓለም አቀፍ ኃይሎች እገዛ ይሆናል ሲሉ እስራኤል ካትዝም ተናግሯል። ሚኒስተሩ ይህንን በስምምነቱ የጋዛን ወታደር ኃይል ማስወገድና ሐማስን ትጥቅ ማስፈታት መርህ ዋና ነጥብ ነው ብሏል። እስራኤል መከላከያ ሰራዊት ለዚህ ተልእኮ ዝግጅት እንዲያደርግ መመሪያም ሰጥተዋል። ሐማስ ከእስራኤል ጋር የተኩስ አቁም ስምምነት ላይ ከደረሰ ከሰዓታት በኋላ የጋዛን ሰርጥ እንደገና መቆጣጠር ጀምሯል ሲሉ የምዕራባውያኑ ጋዜጣ የአካባቢውን ነዋሪዎች ዋቢ አድርገው ዘግቧል። በጋዜጣው ቃለ መጠይቅ የተደረገላቸው የጋዛ ነዋሪዎች እንደገለጹት ታጣቂ ቡድኑ ቁጥሩን መልሶ ለማጠናከርና ሕሳብ ለማወራረድ በጋዛ በፍጥነት በመስፋፋት ላይ ይገኛል። ወደ ቀጣዩ መረጃችን አለፍን። ሐማስ በጋዛ የውስጥ ጥቃት ስጋት እየጨመረ በመምጣቱ ተዋጊዎችን ማሰማራት ጀመረ። ሐማስ ወደ ሰባት መቶ የሚጠጉ የጸጥታ ኃይልን በቅርቡ በእስራኤል ወታደሮች የተለቀቁትን የጋዛ አካባቢዎችን ለመቆጣጠር በድጋሚ መጥራቱን ከአገር ውስጥ የተገኘው መረጃ ማመልከተ ብርኖ ወታደራዊ ልምድ ያላቸው አምስት አዳዲስ ገዢዎችን ሾሟል። አንዳንዶቹ ቀደም ሲል በታጣቂ ክንፍ ውስጥ በብርጌዶችን ይመሩ የነበሩ መሆናቸው ተገልጿል። ትእዛዙ የተላለፈው በስልክና በጽሁፍ መልእክቶች ሲሆን ዓላማውን ጋዛን ከህገ ወጥና ከእስራኤል ተባባሪዎች ለማጽዳትም ነው። ተዋጊዎቹ በ24 ሰዓታት ውስጥ ሪፖርት እንዲያደርጉ አዟል። ከጋዛ የወጡ ዘገባዎች እንደሚጠቁሙትም የታጠቁ የሐማስ አባላት ከፊሎቹ የሲቪል ልብስ ለብሰው ሌሎቹ ደግሞ የጋዛን ፖሊስ ሰማያዊ ዩኒፎርም ለብሰው በርካታ አካባቢዎችም ተሰማርተዋል። በጋዛ ከተማ ሳብራ መንደር ሁለት የሐማስ ከፍተኛ ኃይላት አባላት በድጉመሽ ጎሳ ታጣቂዎች በተተኮሰ ጥይት ከተገደሉ በኋላ ውጥረቱ በከፍተኛ ደረጃም ጨምሯል። ከተገደሉት አንዱ የቡድኑ ወታደራዊ መረጃ የሚመራው የሐማስ የትጥቅ ክንፍ ከፍተኛ አዛዥ ኢማድ አቀል ልጅ ነበረ። የሐማስ አባላት ከ300 የሚበልጡ የዱኑሽ ታጣቂ ተተኳሽና ፈንጂ ይዘው የሚገኙበትን አካባቢ ከቧል። ሐማስ አንድ የዱግም ሻጎሳ አባል ሲገድል ሌሎች ሰላሳ ሰዎች አግቷለም ተብሏል። ክብሯትና ክብሯን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም ያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።